በዓለም ቅርስነት የተመዘገቡ ሃይማኖታዊና ባህላዊ የመስህብ ሀብቶች ለቱሪዝም የኢኮኖሚ ምንጭነት ከመሆን ባለፈ የሕዝብ አንድነትን ለማጠናከር ሚናቸው ከፍተኛ መሆኑን በጎንደር ዩኒቨርሲቲ የቱሪዝም ማኔጅመንት መምህሩ ረዳት ፕሮፌሰር የእኔ ሰው አለነ ገለጹም። በቱሪዝም ዘርፉ ያሉ ችግሮችን በመፍታት አለም አቀፍ ተወዳዳሪነትን ማሳደግ እንደሚገባም አስገንዝበዋል። ዝርዝሩን አብረን እንከታተል። ድንቅና አስደማሚ የተፈጥሮ ሀብት ባለቤት በብዝሃ ማንነት ላይ የተገነባ ማራኪ የቱባ ባህል መድመቂያ የንግስታት መናገሻ የዓለምን ቀልብ የሚስቡ የሚዳሰሱና የማይዳሰሱ የመስህብ ሀብቶች ባለቤት ኢትዮጵያ ከ3000 ዓመታት በላይ የዘለቀ የስልጣኔ አሻራዎች ዛሬም ድረስ ዘልቀዋል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገቡ 13 ባህላዊ፣ ተፈጥሯዊና ሃይማኖታዊ የመስህብ ሀብቶች ይገኙባታል። እነዚህ ሀብቶች የሀገር ውስጥና የዓለም ሀገራት ጎብኚዎችን ቀልብ የሚስቡ ኢትዮጵያን በዓለም አደባባይ የሚያስጠሩ እንዲሆኑ በዘርፉ ሰፊ ስራዎች ይከናወናሉ። በዓለም ቅርስነት የተመዘገቡትን ጨምሮ በኢትዮጵያ ያሉ የመስህብ ሀብቶች ከኢኮኖሚ ምንጭነት ባለፈ ሀገራዊ አንድነትን ለማጠናከር ጉልህ ድርሻ አላቸው። ረዳት ፕሮፌሰር የኔሰው አለነ በጎንደር ዩኒቨርሲቲ የቱሪዝም ማኔጅመንት መምህርና ተመራማሪ ናቸው። አገራችን ኢትዮጵያ እንደምናውቀው በብዙ መልኩ በባህል በአስተሳሰብ በቋንቋ በማንነት ብዝሃነት አለ። ይህ ብዝሃነት ላይ የተሰራ ማንነት ወደ አንድ ለማምጣት ሀገራዊ አንድነትን ለማምጣት እርስ በርስ ለመግባባት እርስ በርስ ለመተዋወቅ እንደዚህ አይነት የማይዳሰሱ ባህላዊ ቅርሶች እጅግ የጎላ ሚና አላቸው። ላይክ የደቡብ ወደ ሰሜን የሰሜኑ ወደ ምስራቅ የምስራቁ ወደ ምዕራብ ሲሄድ ኢትዮጵያ ምን አይነት ምስል እንዳላት ኢትዮጵያ ማለት ምን እንደሆነች ለመረዳት ለማወቅ ለመገንዘብና በጋራ ለመቆም እጅግ ከፍተኛ ሚና አለውና ከባህላዊ እሴቱ ብቻም ሳይሆን ከኢኮኖሚ ጠቀሜታዋ ብቻም ሳይሆን ህዝቦች አንድ የሚያደርጋቸውን እንደ ሀገር የሚቆሙበትን የጋራ ራ የሚሰንቁበትን እድል ይፈጥራል። የጥምቀት በዓልን ጨምሮ የማይዳሰሱና የሚዳሰሱ የመስህብ ሀብቶችን ለማስተዋወቅና ለማልማት የተከናወነው ተግባር ውስንነት ከሰላም እጦት ጋር ተዳምሮ ከቱሪዝም ዘርፉ ሊገኝ የሚገባውን ኢኮኖሚ ጥቅም እንዳናገኝ እንቅፋት ሆኗል ብለዋል። ረዳት ፕሮፌሰር የኔሰዋለነም አንደኛው ውስንነት ስናየው የሰላም እጦት የአለመረጋጋት አሁን ባለፉት ሁለት ሶስት አመታት ያየ ነው። የኮቪድና የፖለቲካና ሌሎች ሁኔታዎች ቱሪዝሙ የበለጠ የጎዱትና ቱሪዝምን የቱሪዝም እንቅስቃሴ በብዙ የገደቡት ናቸው። የመንገድን መሰረተ ልማት ስናይ፣ የስልክ መሰረተ ልማቶችን ስናይ፣ የመብራት የኢንተርኔትና ሌሎችም የመንግስት መሰረታዊ አገልግሎቶችን ስናይ እጅግ ውስንነት ያለባቸው መቆራረጥ ያለባቸው ጥራት የሌላቸው ና ተደራሽነታቸውም ጥያቄ ውስጥ የሚሆኑ ሌላኛው እና በተጨማሪ የትምህርት ስርዓቱ በአብዛኛው ስናይ ለሂስትሪ ወይም ደግሞ ለታሪክ ለባህል ለማንነትና አጠቃላይ ለህዝባዊ መስተጋብር ላይ ያለውን ክፍተት በሚሞላ መልኩ አይደለም የትምህርት ስርዓቱ የተቃኘው ሃይማኖታዊና ባህላዊ በዓላትን ከነሴታቸው በማስቀጠልና ከፖለቲከኞች የተሳሳተ አረዳድና ትግበራ አወጥተን የቱሪዝም መዳረሻ ቦታዎችን በማስተዋወቅ መንግስትና ህዝብ ሚናቸውን ካሳደጉም ቱሪዝሙን እንደ ሌሎች ሀገራት ዋነኛ የኢኮኖሚ ምንጭ አድርጎ መጠቀም እንደሚቻልም ነው ያስረዱት። አሁን ኬንያን ስናይ በቢቢሲ፣ በአልጀዚራ በደንብ ይተዋወቃሉ። ሩዋንዳን ስናይ እነ ትልልቅ የስፖርት ክለቦች ላይ አርሴናል ትልልቅ የስፖርት ክለቦችን አርማቸው ድረስ በመለጠፍ ቱሪዝማቸውን ሀገራቸውን ያስተዋውቃሉ። እኛ አገር ስናይ የመንግስት ቱሪዝምን ለማሳደግና ለማስተዋወቅ የሄደበት ርቀት እጅግ በጣም ውስን ነው። ከማህበረሰቡ ደግሞ እንግዳ ተቀባይነቱን ማሳደግ በእውቀት በሀሳብና በልምድ የተሻለ አገልግሎት እንዲሰጥ ራሳቸውን ማዘጋጀት። ስለዚህ ይህን ሚና ና ይህን ተሳትፎ ኢትዮጵያን በመውሰድ እንደ ቀደምትነቷ እንደ ብዝሃ ሀብቷ እንደዚሁም እንደ ስትራቴጂክ ሎኬሽኗ የተሻለ መስራት የተሻለ ማድረግ የተሻለ መፈጸም ስለምትችል ሁሉን ነገር በቅርብ ፕሮግራምና በመመሪያ በአዋጅ እንደዚሁም በባለሙያ ቢመራ አይንክ ዘርፉ የተሻለ ለውጥ ማምጣት ይቻላል። በዘመናዊ ቴክኖሎጂ የተደገፈ የቱሪዝም መዳረሻ ቦታዎች መረጃ መስጫ አማራጮችን በመዘርጋትና የትምህርት ስርዓቱን ለባህልና ቱሪዝም ልማት ትኩረት እንዲሰጥ በማድረግ ዓለም አቀፍ የቱሪዝም ተወዳዳሪነትን ማሳደግ እንደሚገባም ያስረዱት።